ትልቅ ጀብድ ሰራ። ዝናን ጭንቅላቱን በጥይት ብሎ ዘረረው። ማህሌት ደንግጣ አፏን ከፍታ ቀረች። ብሩክ አርናቂ ነኝ እንኳን ደግ አረከው ከዚህ በኋላ ባንድነን ብሎ አለ። ሞገስ ሞገስ፣ በፍጹም አንተን ይቅርታ አላደርግልህም ብሩክ እኔ ያሳለፍኩትን አንተ አላሳለፍክም ብሎ ይቅርታውን አልቀበልም አለ። ዳጣ ቤተሰቦቿን እንዳገኘቻቸው እና በቀጣይ እርምጃ ማን እንደጣላት እንደምትጠይቅ ብሩክን ነገረችው ብሩኬ እጅግ ደስ አለ ቅድስቴ ቅድስቴ ምን ገጠማት ቅድስቴ በስተመጨረሻ በቃ ብሩኬ የማይገባው ከሆነ ከዚህ ከቤት አግብቼ እወጣለሁ ብላ ወሰነች ምሳሌ በጣም ደነገጠች። ቆይ ምንድን ነው አልገባኝም። ማለቴ ከዚህ ከቤት እኔን እና አባቴን ትተሽን እንድትሄጂ ነው ማለት ነው? ታዲያ እንግዲህ ጋሼ ደፍሮ የሆነ ነገር ካላለኝ እኔም የምኳረጀው ምሳሌ እድሜም እየሄደ ነው። ስለዚህ የሆነ ውሳኔ ላይ መድረስ አለብኝ ብላ ለምሳሌ ቁርጥ አድርጋ ነገረቻት። ምሳሌ ከፋት። ኢፍራታ ኢፍራታ እያየሁሽ በቁምሽ ወደ ወንጀል እየተነከርሽ ነው፣ አረ ተይ ግደለሽም ተይ እያለች ማህሌትን ብትለምናት፣ በቃ ከዚህ በኋላ ጦርነቱ በይፋ ተጀምሯል። እናም እያንዳንዱ ነገር ፊት ለፊት ተጋፍጬ ሞገስን ገድዬ ወይም አስገድዬ ሀብትና ንብረቱን የራሴ ማድረግ አለብኝ የብሩክን ቤት የራሴ አድርጋለሁ፣ ዝናን አምነዋለሁ ብላ አለች። ሞገስ ሞገስ ዝናን እንግዲህ ከዘረረው በኋላ በጥይት ብሎ፣ አንተ አረመኔ ጨካኝ፣ ለአስር ዓመታት የመወዳትንና የማፈቅራትን ሚስቴን ይዘህ ሂደህ ይሄ ላሰቃየህበት፣ ይሄንን አብርሃት ላደርክበት እያለ እያንዳንዱ እየቆጠረ ልኩን ሰጠው። አሁን ላይ ዝና ያለበት እጅጉን ያሳስባል፣ እጅጉን ልብ ይሰብራል። በጣም እስከመታመም እንዲሁም ደግሞ ፓራላይዝ እስከ መሆን ድረስ ይደርሳል ብለው ተናገሩ ዶክተሮቹ። እናም ይህንን የሰማችው ማህሌት ደግሞ በጣም ጥሩ ነው እንደውም ለእኔ አሪፍ እኔ አሪፍ ሆኖልኛል። እህነነው ነው ዝናን ጠጋ ጠጋ ብዬ የራሴ ማድረግ የምችለው ብላ ለኤፍራታ ነገረቻት። ኤፍራታ፣ እስኪ ንገሪኝ የተፈጠረውን ነገር ብላ ስትል፣ እኔና ዝና ሆነን እየተከታተልነው ነበር ሞገስን። ምን አንችና ሱ ናችሁ? አይ ልልሽ የፈለግኩት እኮ ያው ያ የሚገድለው ልጅ እየተከታተለው ነበር ነገር ግን እድል ሆኖ እንደ አጋጣሚ ፊት ለፊት ተገናኘን። እናሳ፣ ከዛ ምን ተፈጠረ? ከዛማ ሞገስ ከየት አመጣው ሳልል በጥይት ብሎ ዘረረው። እናም አሁን ያለው ዝና በሞትና በህይወት መካከል ነው። እና አሁን ከጎን ሆኜ አጽናንቼ አበረታትቼ፣ እንዲሁም ደግሞ አክሜ ያለውን ነገር በሙሉ ወደ ራሴ መውረስ አለብኝ እና እንዴት ማማለል እንዳለብኝ እና እንዴት የራሴ ማድረግ እንዳለብኝ የግድ መውሰድ የግድ የሆነ እርምጃ መውሰድ አለብኝ እያለች ለኢፍራታ ተናገረች። ኢፍራታ ኢፍራታ በጣም ደነገጠች። ቆይ አንቺ ምን ያስደነግጥሻል? እኔ እምልሽ በፊት አንቺ ሁሉንም ነገር አሁን በይበይ እያልሽኛል ነበር እንዴ? አሁን ደግሞ የሰው ልጅ እንዲጎዳም እንዳዝንም አትፈልጊም። ቆይ ምን ሆነሽ ነው የተፈጠረ ነገር አለ ወይስ፣ ደግሞ የእውነትም ጥሩ እንድታደርጊና ጥሩ እንድትሆኝ የሆነ መድኃኒት ያቀመሰች ሰው አለ ብላ ተናገረች። አረ ተረጋጊ፣ እኔ እንደሱ አይደለም ማህሌት፣ ግን ደግሞ ለአንቺ በማሰብ የተነሳ ነው። ሰላም ሰላም! ውድና የተከበራችሁ የህያቤት ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ይህ የቤት ቤተሰቦቼ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ነበር። ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። በጣም እንግዲህ ምሳሌ ለረጅም ጊዜ ስንጠብቃት እንዲሁም ደግሞ ስንጓጓላት የነበረችው ምሳሌ በሰላም ተመልሳለች ማለት ነው። በጣም ደስ ይላል። ዳጣዬ ብሩክን እንኳን ደስ አለ ብራ እውነት ለመናገር በቃ የአባትነት ጥግ ማለት አንተ ነህ። እናም ዋጋ ከፍለህ፣ እንዲሁም ደግሞ ከቡር ከሞገስ ጋር ራሱ እንደዛ ሆነህ ስንት ሰው በድለህም እንኳ አልቀረህም። አይህ ዛሬ ዳጣን ዛሬ ምሳሌን በእጅህ ይዘህ መጣህ። እናም በጣም ደስ ብሎኛል፣ ብላ እቅፍ አደረገችው። አዎ ዳጣ እውነት ለመናገር በምሳሌ ያልሆንኩት የለኝም ያለኝን ሀብትና ንብረት ሁሉ ውድም አድርጌ ምንም ሳይቀረኝ ባዶ እጄን ሁኜ ከዛም በላይ ጓደኛዬን ሳይቀር ክጅ ነው እንደዚህ የሆንኩት። እና ተመስገን አየሽ፣ እንደዚህ ቢያንስ ስትቧርቅና እንደዚህ ስትጫወት ማየቱ ራሱ እጅግ መልካምና እጅግ ድንቅ ነገር ነው እያለ አወራት። አዎ በጣም ቅድስቴ፣ ቅድስቴ ምሳሌ ቅድስቲ፣ ምንም አላመጣሁልሽም። እሺ ቀሚሱን ብላ ስትል አረ፣ ምንም ችግር የለውም። ብቻ አንቺ ደህና ሁኝልኝ እንጂ እኔ አንቺን ሰላምነትና ደህንነት ነው የምፈልገው፣ ምንም የምፈልገው ነገር የለኝም እና ደስ ብሎኛል ብላ እቅፍ አደረገቻት። እሺ ምሳሌ በይነይን ጨዋታ እየተባባሉ ከዳጣዬ ጋር በሚጫዋቱና በሚዘሉበት ሰዓት ግን ዳጣ ምንም ነገር ይዤልሽ አልመጣሁም። እኔ ቆይ አንቺ ሴት እዛ ግን ወፍረሻል አይደል? ማለቴ እንጀራ አለን እንዴ? ኧረ እንጀራ የለም እንደውም በጣም ናፍቆኛል። ኧረ እባክሽ እኔ ግን ምግቡን የምበላው ማለቴ ቅድስት የሰራችውን ምግብ የምበላው እኔ ነኝ እያለች ዳጣ መቀለር ጀመረች። ያየ ዛሬማ በጣም ርቦኛል እንደውም የቅድስት ምግብ ስለናፈቀኝ መብላት አለብኝ ብላ እንግዲህ ምሳሌ መኪና ሊገጫት ለጥቂት ተረፈች። እናም አባቷ ሁሉም ደነገጡ አምላኬ ሆይ አምላኬ ሆይ አረ እባክህን እያለ ፈጣሪውን ለመነ እና መኪናው በአጋጣሚ ሳይገጨው ቀረ። በሌላ በኩል ሞገስና እንዲሁም ሉላ ባለችበት ሰላማቸውን ሰላማቸውንና ፍቅራቸውን እያገኙ ይገኛሉ። እናም እኔ የምልህ ሞገስ በቃ ደስ ብሎሃል አይደል? አዎ፣ እውነት ለመናገር ደስ ብሎኛል። አየህ፣ አንተ እኮ ጀግናነት ትችላለህ። የምልህ ለዚህ ነው። አያያይ፣ እውነት ለመናገር እኔ ያኔ ማህሌትን እኔ የምሸነፈው ምሳሌ የሞተች ቀን ነው ብዬ ብያት ነበር ግን ደግሞ የማሸንፈው ደግሞ ምሳሌ የዳነች ቀን ነው ብዬ ብዬ ለራሴ ቃል ገብቼ ነበር። እናም በሚገርም ሁኔታ ምሳሌ ተረፈች። አየሽ አየህ፣ አሁን ደግሞ ብሩክን ይቅር ብትለውና እንደ ዱራችሁ ብትሆኑ ደስ ይለኛል ብላ አለችው። ታይ እንደዛ አትበይኝ ባክሽ ሉላ፣ እሱ እኮ እየጎተተ ይዞ መጥቶ አሳልፎ የሰጠኝ ነው። ግን እኮ ለልጁ ብሎ ነው ሞገስ፣ ምናልባት አንተም ወደፊት እኮ የሚያጋጥምህን አታውቅም። ማለቴ ብቻ የሆነ ነገር ስለዚህ እዋክህን ተረጋጋ፣ እያለች ለመነችው። አንቺ ካልሽሽ ግን በአሁኑ ተይተይተይተይ ብሎ አላት። ለማንኛውም እሺ እንግዲህ ፈጣሪ ያቃል፣ እያለች ሉላም ዝም አለች። አንቺስ ታዲያ ለምንድ ነው ቅር ቅር ይቅር ያላልሹ? አይ እኔ እናሱኮ ታዲያ ያን ያህል ቅየማ የለንም ደግሞ እኔ ለምን ሰጠኸኝ ብዬ መቼም እምባጓሮ አልቆጣማ አይደል እንዴ? ስለዚህ በቃ እርሳው፣ ለማንኛውም እርሳው እያለች አለች። ሞግ ብሩኬ፣ ብሩኬ፣ ዳጣ፣ ምሳሌና እንዲሁም ደግሞ ቅድስቴ እየበሉ ባሉበት ሰዓት እስኪ ምን እንደተካሄደ ንገሩኝ ብሎ ሲል ዳጣ ብድግ አለችና በጣም ደስ የሚል ነገር እኮ ሉላ ዝናን መታወጣች። ምን እና ዳየት ነች አሁንማ ከሞገስ ጋር ዓለማቸውን እየቀጩ ነው ያለው። እውነታችሁን ነው? አዎ። አረ እኔ ደከመኝ። ቅድስት አንቺ ቀጠያ ጋሼ። እሺ፣ ቅድስት ደግሞ ምን ተፈጠረ? ኢፍራታ እና ማህሌት እኮ ታስረው ነበር። ምን ቆየች ሴትዮ፣ ከኔ ራሱ ለምንድን ነው የማትወርደው? ደግሞ አሁን ምን ፈልጋ ነው? አረ እንዲ፣ አሁንስ በቃ በቃ። አይ እንደዛ ማለት ሳይሆን፣ እቤት መጥተው ነበር እና ለመርማሪው ደውልለት፣ ደውዬለት ብለኛለ። እሺ፣ ደውዬለት እሱ መጥቶ ሶስት ቀን ሙሉ ታሰረው እናም በሶስተኛው ቀን እንግዲህ ሞገስ ዝና አስፈታቸው ከእስር እውነት? አዎ አስፈታቸው ከእስር ወይኔ። ከዚህ በኋላ እንግዲህ ሁሉም ነገር በይፋ ተጀምሯል ማለት እንዴ? ቡራ፣ ምንድን ነው ነገርኳችሁ እኮ እስከ ዛሬ ድረስ አፌን የዘጋሁትና ዝም ብዬ ተቀምጬ የነበረው ለምሳሌ ስል ነው። ከዚህ በኋላ ግን ፊት ለፊት እጋፈጣለሁ እና አሁን ደግሞ ዋናው የማደርገው ነገር አንድ ነገር ነው። እሱም ይቅርታ ሂጄ ሞገስን፣ አይ በእርግጥ ሞገስ ላደረገው ነገር እጅጉን ልቡ ተሰብሯል እና ይቅር የሚልህ አይመስለኝም ሙጎ፣ ብሩኬ አለችው። አይ ሞገስ ይቅር ይለኛል፣ እንደምንም ብሎ። እኔና ሞገስ እኮ እንዲሁ በዋዛ የምንለያይና የምንረሳሳ ልጆች አይደለንም። እናም እናም ችግር የለውም። ስለዚህ ይቅር ይለኛል እያለ ብሩኬ ተስፋ አደረገ። ዳጣ ዳጣ ለሞገስ ደወለች እና ብሩኬ እና ምሳሌ መጥተዋል፣ እጅጉን ደስ ብሎኛል ብላ ስትነግረው ምንም አልደነቀውም። ምን ሆና ነው? ድናለች እኮ እያልኩ ነው። በጣም ደስ ይላል እኮ። እኔም እዛው ነበርኩ። እውነትህን ነው? አዎ። እኔ አላምንህም። እና ታዲያ ለምንድን ነው ያላናገርከው ሞገስ? አረተሙጎተተው ይደብራል። ቆይ አረተይ ዳታ እኔ ያለሁበትን ነገር እያወቅሽ እንዴት እንደዚህ ትይኛለሽ? ለማንኛውም ግን መገናኘት አለብን ብላ ስትለው እሺ እንገናኛለን እና እናማ፣ ማህሌትና ዝና እየተከታተሉን ነበረ። ብቻ ግን የሆነ ነገር ለማድረግ ፈልገው ነበር፣ ብታይ በመኪና ውስጥ አይቻቸዋለሁ። ቆይ እነዚህ ሰዎች አይፋቱንም ማለት ነው? አዎ አይፋቱንም። ቅድስቴና ምሳሌ እየተጫወቱ ባሉበት ሰዓት አረታይ ባክሽ ታንችልጅ ታይ እስኪ ገና ኮ ከሕክምና መግባትሽ ነው እና ተረጋጊ ብትላት ምሳሌ ግን ምንም መስሚያ ሆነ። እናም ብትለምናት ብትለምናትም እየዘለለች ቆያንቺ አሁን እዩልሽ። ቅድስቴ አንድ ቃል ገብተሽልኝ ነበር። ምንድን ነው እሱ? እኔ ከውጭ ሀገር ስመጣ እማየ ብዬ ልጠራሽ። እሱንማ እንግዲህ ቆይ መጀመሪያ ብሩኬ መንበትና ከዛ በኋላ ትይኛለሽ እንዴ ካላመነበትስ ካላመነበትማ በስሜት እጠርኛለሻ። ቆይ ልጅ ከሌለሽ ለምን እኔ በስምሽ ብጠራ ምን ችግር አለው? ልጅ እንኳ የለኝም፣ እንግዲህ ወደፊት አግብቼ ወልጄ እጠራ ይሆናል። እውነት ከዚ ቤት ወጥተሽ እኔን እና አባየን ትተሽን? እሱ እንግዲህ እንደ አባትሽ ይወሰናል። ምሳሌዬ እያሉ ሲጫወቱ አውቃ ሁለቴ ሙሉ አስደነገጠቻት። ምሳሌ እንደዚህ አይነት ቀልድ ቅርብሽ፣ እባክሽን እያለች ስትል አሁን እኮ ድኛለሁ። ምንም የሚያስፈራና የሚያስጨንቅ ነገር የለም። ቅድስቴ እባክሽ ተረጋጊ ብላ አለቻት ማህሌት። ማህሌት ከኤርፖርት ሲወጡ መጀመሪያ ብሩኬ ስለነበረ ሞተች ምሳሌ እያለች ደስታን አጣጥማ ሳትጨርስ ተከታትላ ምሳሌ ስትመጣ ተናደደች፣ ፀጉሯን ነጨች። አረመኔና ጨካኝ በቃ አዳነች ማለት ነው ህይወት የተመሰቃቀለ በእሷ ምክንያት እያለች ፈጣሪዋን ማማረር ጀመረች። ብሩክ እና ዳጣ እዛ ሳሩ ቁጭ ብለው፣ እሺ እስኪ ሌላ የተፈጠረውን ነገር ንገሪኝ ብሎ ሲላት፣ በቃ እኔም ቤተሰቦችን አግኝቻለሁ፣ ሞገስም አሁን ጥሩ ላይ ነው። ነገር ግን ዝና እየተከታተለ ነው። አሁን ራሱ አብሮን ነው መሰል እያለች ስትሰጋ፣ አረ ተረጋጊ ዳጣ መሆንነች ነው ምንም ችግር የለውም እዚህ የለችም ብሎ አለ።